ለአራት አስርት ዓመታት ወጣቶች ብሩሽ ከቀለምና ሸራ ጋር በማዋሃድ ህልማቸውን እውን ያደረጉበት ፓሌት የሳሊያን ክበብ በደሴ ከተማ የበርካታ ወጣት ጀማሪ ሳሊያንን ህልም ማሳኪያ ስፍራ ነው። አብዛኛው ሰው ፓሌት የሚመጣው ከመጀመሪያው ፋሽኑ ስለሆነ እና እዚህ ፋሽኑን ለማዳበር ፕሮፌሽናል በሆነ መንገድ ስዕልን ለማሳደግ ስለሚፈልግ ወደዚህ ይመጣል። ያ ደግሞ በጣም ጠቅሞናል። ትልቅ ሰዎች አሉ፣ ከዚህ የወጡ በጣም ፕሮፌሽናል ሰዎች አሉ። ሁላችንም መንገዳችንን ወደዛ ነው፣ እነሱን እያየን ወደዛ ለማምራት ነው የምናስበው። መንገዱን ጀምረነዋል ነዋል ብዬ አስባለሁ። ወደ ፓሌት የሳሊያን ክበብ የሚመጡ ወጣት ጀማሪ ሳሊያንም በትውልድ ቅብብሎች እውቀትን በማሳደግ ለተሻለ ደረጃ በቅተዋል። የትውልድ ቅብብሎቹ እስካሁን ድረስ ማለት አንዱ ሲመጣ አንዱ ጓደኛውን ይዞ ይመጣል። እኛም በዛ መልኩ ነው የመጣ ነው። ፓሌት ከመጣው ከገባ በኋላ ለስል ያለ የአመለካከት ትልቅ ለውጥ አለው። ኢቨን እንደ ፕሮፌሽናል እንዳስብ ዘመን ደርስበት የአሳሳል ዘዴ እንድ ደርስ አድርጎኛል። እዚ ውስጥ ብዙ ኤክስፐሪመንት ነው የምንሰራው። እንደ ኤክስፐሪመንት ደረጃ ብዙ አብስትራክት እንስራ አለ፣ ወደ ኮንቴምፖራሪ አርት አለ ብዙ ሪቪዥን ሪቪዥን ሪቪዥን ሪቮሉሽናል አርት እንትኖችን እንሰራለን። እና እውቀቱም የመማሩ ማስተማመር ውስጥ እየሰፋ እና እያደገ በመምጣቱ አሁን ላለበት ደረጃ ትሎናል እና የተሻለ ፐርስፔክቲቭ እንዲኖረ አርጎና ብዬ አስባል። ጀማሪ ሰዓሊያን በፓሌት ደሳሳ ቤት ውስጥ ትልቅ ህልምን አንግበው በብሩሽና ቀለም የወደፊቱን ስኬታቸውን ያሳምራሉ። ስዕል ሳንጀምር በፊት ምንም የስዕል እውቀቱ አልነበረኝ እና ያን ነገር ፓሌት ውስጥ ስንገባ ደግሞ ፕሮፌሽናል እንድናደርግ እድል ሰጥቶናል። ያው ፕሮፌሽናል እንድናስብ ሰዎች ወደፊት አሁን ፓሌት የነበሩት በጣም ትላልቅ ሰዓል እነሱን እያሰብን እንድንሰራ ያደርጋል። ከዛ ደግሞ ከእነሱም የተሻለም ለመስራት እድል እንዲሰጠን ያደርገው ፓሌት። በደሴ ከተማ ለስዕል ስራ የሚመች ስፍራ ባለመኖሩ ስራዎቻቸውን ለማሳየትና የስዕል ስራዎቻቸውን ከብልሽት መጠበቅ እነኚህ ጀማሪ ሳሊያን አልቻሉም። ከፓሌት የወጡት ትላልቅ ሳሌዎች፣ አሁን ያሉት ያንግ የሆኑ ሳሌዎች ቲንክ ሙቭ እያደረጉ ነው። ደሴ ላይ ተሳለው ስዕል ከከተማው የከተማው ማህበረሰብ በደንብ ኢንስፓየር ሳያደርግበት ወይም በደንብ ሳይገለገልበት ወደ መሀል ሀገር ይሄዳሉ። ሳሊዎቹም ብዛት በብዛት ወደዛ ይሄዳሉ እና እዚ ያለውን አካባቢ ኦዲየንስ ማካተት አልቻልም። ያን ማካተት ያልቻልንበት አንደኛ የደረጃው የጠበቀ ስቱዲዮ የለም። እንደ ጋላሪ ሳሊዎቹ የደረሱበትን ስኪል ደረጃ ለማህበረሰቡ ወይም የአስተሳሰብ ደረጃቸውን ለሚያመለክቱበት ቦታ የስዕል ጋላሪ ስለሌለ ስራዎች ታሽገው ወይም ተጠቅልለው በመቀመጥ ለረጅም ጊዜ ዝናብና ፀሐይ ይገባቸው ይበላሻሉ። እሱ በሱሱ ትንሽ አሁን ላይ እዚ ውስጥ ላሉት ሰዓሊያን ትንሽ የስሜት መረበሽ ያመጣል፣ እና እኛ በማቻቻል ነው ያለነው። ከተማ አስተዳደሩ ይህን አይቶ ቢያግዘን በጣም የተሻለ ማህበረሰብ እንገነባለን ብለን እናስባለን።